የአማራ ፋኖ ኃይሎች አዳሩን ባደረጉት ከባድ ተጋድሎ ታላቅ የስትራቴጂክ ከተማ የሆነችው መቆጣጠራቸው ተሰምቷል። እጅግ ለአስጨራሽ ትንቅንቅ መደረጉን የገለጹት የመረጃ ምንጮች በአሁኑ ሰዓት ጋሸናን ለመቆጣጠር በአርበኛው አርካሙ ላይ ወዳጁ የሚመራው የሚኒልክ እዝ ከፍተኛ ትንቅንቅ በማድረግ ከተማኑ ሙሉ ለሙሉ ለመቆጣጠር እየገሰገሰ መሆኑን ገልጸዋል። ይህን ተከትሎም በአርበኛ ብትወልድ የሚመራው የጎንደር ኃይልም ተወርሮ በወሎ ምድር ጋሸናና አካባቢ ላይ በመግባት ከወንድሞች ጋር በመጣመር ታላቅ ጀብዱን እየሰሩ መሆኑ ሲገለጽ፣ በአንጻሩ የአገዛዙ ጦር በርካታ የኮማንዶ ኃይል ያስገባ ቢሆንም የገባው የጦር ሰራዊት ባለመቻሉ የአየር ኃይል ድጋፍ ጠይቋልም የተባለው ተጨማሪ መረጃ ለን በስፋት እንመለከተዋለን። በሸዋ ቀጠና በተደረገ ከባድ ውጊያ የሁለት ክፍለ ጦር ኃይል ሙሉ በሙሉ በሚባል ደረጃ መደምሰሱና ፋኖች ደግሞ ታላቅ ድል ማስመዝገባቸው ተነግሯል። በዚህ ዙሪያም ተጨማሪ መረጃ ይዘናል፣ በቆይታችን በስፋት ታደምጡታላችሁ። በሌላ በኩል የፋኖ ኃይል እያገዛዙን ዙ 23 የተረከብበት ከባድ ትንቅንቅ መደረጉን ምንጮች ገለጹ። በዚህ ጥቃት ስለደርሰው አጠቃላይ ሁኔታም መረጃዎችን አሰባስበናል፣ በቆይታችን በዝርዝር ታደምጧችኋላችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባሮች ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትዕትና የጠይቅን። አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሜ አብራችሁን ቆዩም በትናንትናው ዕለት አመሻሹን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 26ኛ ኩር 14ኛ ክፍለ ጦር አባላት የሆኑ የቀስተ ደመና ብርጌድ እና የበረኛው ጅብላ ሙታራ ብርጌድ ፋኖች የብልጽግና ሰራዊት ላይ ጥቃት መፈጸማቸውን አስታውቁም። በረኞቹ ጅብላ ሙታራ ብርጌድ ፋኖች በአበሸብ በኩል ጥቃት የፈጸሙ ሲሆን በረኞቹ የቀስተ ደመና ብርጌድ ፋኖዎች ደግሞ በየቅጋት መገንጠያና ጥጃ ጎጠር በተባሉ ቦታዎች ላይ በአገዛዙ ሰራዊት ላይ ጥቃት ፈጽመዋል ሲል የክፍለ ጦሩ ህዝብ ግንኙነት ፋኖ ዘመን ባሳዝነው ገልጿል። በአማራ ክልል እየተደረገ ያለው የህልውና ትግል አሁንም ተጠናክሮና ተስፋፍቶ የቀጠለ ሲሆን ትናንት አመሻሽን ጨምሮ ዛሬ ያደሩን በወሎ ቤት አማራ ቅጣና በተደረገው ደውጊያ የአማራ ፋኖ ብሔራዊ ኃይል የሚል ክዛ አካል የሆነው ደጀን ክፍለ ጦር እስታይሽ ከተማን ሙሉ በሙሉ ተቆጣጥሯል ሲሉ ምንጮች ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጣና የሚል ክዝ የደገው መብረቅ ኮር ደጀን ክፍለ ጦር ከአገዙ ሠራዊት ጋር ባደረገው ከባድ ትንቅንቅና ተጋድሎ በኋላ ነው ከተማዋን የተቆጣጠራትም ተብሏል። ትናንት ጥቅምት 25 2018 ዓ.ም እስታይሽ ከተማን ሙሉ በሙሉ በመቆጣጠር በአገዛዙ የጦር ሰራዊት ላይ ከፍተኛ ጉዳት የፈጸሙት የሚኒልክ እዝ የደጀን ክፍለ ጦር የፋኖ አባላት ሲሆኑም የጋዙ ወረዳ ዋና ከተማ የሆነችው እስታይሽ ከተማን ሲቆጣጠሩም በርካታ የብልጽግና መንግስት ሰራዊት ተደምስሷል ነው የተባለው። በዚያው ደውጊያም እስታይሽ ላይ ስሩ የተቆረጠው ያገዛዙ ጦር ሰራዊት አሁን ተገኝ ወረዳ ላይ የራሱን ችሎ እንዳይቆምም ተደርጓል ነው የተባለው። እንደ ምንጫችን ገለጻ ከሆነም እስታይሽ በፋኖ ቁጥር ስር ስገባም አሁን ተገኘ የነበረው የአገዛዙ ጦር ሰራዊት በፍርሃት ከተማ አለቆ መሸሽም ተነግሯል። አሁንም አካባቢ ላይ ውጥረት መንገሱም ተመላክቷል። አገዛዙ ከዚህ ቀደም በፋኖ ተይዞ የነበረውን የስታይሽ ከተማን በሜካኒካል ኃይል በመጠቀምና በድሮን ታግዞ የገባ መሆኑ የሚታወቅ ቢሆንም ትናንት ጥቅምት 25 2018 ዓ.ም ለት በደጀን ክፍለ ጦር በከባ ተመቶ እስታይሽ ለቆ ሲወጣ ፋኖ ነው ከተማዋን መቆጣጠር እንዲችል መደረጉም ተረጋግጧል። በውጊያው ከጋዞ ወረዳ አስተያየሽ ከተማ እስከ ቦያ ሐሙሴት ያገዛዙ የጦር ሰራዊት ላይ በተወሰደ ውጤታማ እርምጃ የብልጽግና የጦር ሰራዊትን ሞትና ቁስለኛ ከማድረግ ባሻገር በርካታው የጥምር ኃይል ብትንትኖ እንዲወጣ ተደርጓል ተባሉ። የአስተያየሽን ውጊያ ተከትሎ ወደ ጋሽና ናስሽሽ በነበር ያገዛዙ የጦር ሰራዊት ላይ የደጀን ክፍለ ጦር የፋኑ አባላት ባደረጉት ማጥቃት ቦያ የተባለች በሚጠራው ቦታ ላይ በርካታ የብልጽግናው ጥምር ጦር ላይ መብረቃዊ ጥቃት እንደተፈጸመበት የገለጹት የመረጃው ምንጮች፣ በዚህም የፋኑ ኃይሎች ታላቅ ድልን ተጎና ጽፏል ብለዋል። በዚህ መብረቃዊ ጥቃት ያገዛዙት ፓትሮል እስከነ ሙሉ ተተኳሽ በፋኖች ዶጋመድ ስትደረግ ከአስር በላይ የሰራዊት አባላት ተደምሶም ቦያ ምድር ላይ ወድቀው እንዲቀሩም መደረጉ ተረጋግጧል። በዚህ ጥቃት በርካቶች ቁስለኛ ሆነው ወደ ጋሸና መወሰዳቸውም የተነገረ ሲሆን፣ በፋኖች የደርሰበትን ከባድ ጥቃት ለመቀልበስ አገዛዙም በሰማይ ድሮን በምድር መድፍና ዘያ ሶስትን ተጠቅሙም በቦያ በኩል የፋኖችን መብረቅ ጥቃት ራሱን ለመከላከል ቢሞክርም ከመደምሰሱ ባሻገር የፋኖችን ክንድ መቋቋም ሳይችልቅ ተሰጥቷል ምን የተባሉ እንደ ምንጫችን ገለጻ ከሆነም በአሁኑ ሰዓት የፋኖ ኃይሎች ማጥቃታቸውን ቀጥለው አዳሩን ጋሸናን ለመቆጣጠር ብርቱ ጥንቅንቅ እያደረጉ ሲሆን ከተማዋን አንድ ሶስተኛ የሚሆኑ በመቆጣጠር ወደፊት እየቀሰገሱ እንደሚገኙም ጠቁሟል። በርካታ ሰራዊቱ የተደመሰሰበት ያገዙ ኃይል የአየር ኃይል ድጋፍ መጠየቁ ሲሰማም እስካሁን ባለው መረጃ መሰረትም አካባቢ በርካታ የኮማንዶ ኃይል ወደ ጋሸና ከተማም በአየር እየገባ እንደሚገኝ የአካባቢ ምንጮች ለሰንሰለት ሚዲያ ጠቁመዋል። ይህ በእንዲህ እንዳለ በጎጃም ቀጠናም እንዲሁ ውጊያው የተደረገው በፋኖ ኃይሎች በኩል ሰበር የድል ብስራቶች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ 105ኛ ኮርም የእጃዊ መተከል ክፍለ ጦር ሻለቃዎች በጥምረት ባደረጉት የደፈጣ ጥቃት በብልጽግና ጦር ሰራዊት ላይ ከባድ ኪሳራን ማድረስ ችለዋል። ም የተባሉም ብሔራዊ ተብሎ በሚጠራው ቀጠና ላይ በተደረገው ብሎ ውጊያም ጠላትን ሞትና ቁስለኛ ማድረግ መቻሉን የገለጸው የፋኖ ኃይል በቀጠናው በሚደርስበት ጥቃት የብሳሳቂ ያለው ያገዛዙት ጦር ሰራዊትም የበቀል በትሩን በንጹሃን ላይ በማሳረፍ ህግድያ የዘረፋም የድብደባና መሰል ጸያፍ ኩይ ተግባራትንም እየፈጸመ ይገኛል ብሏል። በዚህም በጃዊ ፈንድቃ ከተማ ላይ ባህር ዳር ይኖር የነበረም ዘይኖ የሚባል ሙስሊም በአገዛዙ ሰራዊት አባላት በአሰቃቂ ሁኔታ ተረሽኗል ሲሉ የገለጹት የመረጃው ምንጮች ደሳሌን ጥላውን የተባለም የማንቡክ ቀበሌ ኗሪም በግፍ መረሽኑን ጠቁሟል። እንዲሁም በዚሁ ቀጠና ከአንድ ግለሰብ ሀያ ሺህ ብር ዘርፈው ወስደዋል የተባለ ሲሆን የማንቡክን ጤና ጣቢያ መድኃኒት በማውደም ሰራተኞች እንዳሰሩ በማለት ከሥራ ገበታቸው ላይ አባሯቸዋልም የተባሉም በሌላ በኩል በሸዋ ቀጠና የገባው የ104ኛ ያገዘዙ አየር ኃይል ክፍለጦር አብዛኛው ኃይል ተደምሷል ሲል የፋኖ አዛዡ ገለጽም። እንደ ፋኖ አዛዡ ገለጻ ከሆነም የብልጽግና ጦር ለከባ መንቀሳቀሱን ተከትሎ ነው 104ኛ አየር ወለድ ክፍለ ጦር ሳያስበው በድንገት ከባ ተፈጽሞበት ቀልጦ የቀረው ብሏል። የ104ኛ አየር ወለድ ክፍለጦር መነሻውን ከማልሜዳ ከተማ በማድረግ የሚልክ ክፍለጦርን ለማፈን ባደረገው ሙከራ የፋኖ ኃይል ቀድሞ በደረሰው መረጃ መሰረት ቦታዎችን በመያዝ በመንዝቀያ ወረዳም ለይስሙ ክምር ድንጋይ በተባለ አካባቢ በከፈተ ከፍተኛ ውጊያም በርካታ ያገዙ ሰራዊት አባላት መደምሳቸውና መማረካቸው ሲነገር እርምጃውን የወሰዱት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደዚዮን ኮር የፋኖ አባላት ስለመሆናቸውም የደረሱ መረጃዎች ያሳያሉ። በዚህ ላስጨራሽ ውጊያም የአጼ አምደዚዮን ኮር አካል የሆነው የአጼ ምኒልክ ጦርም ያገዙ ሰራዊትን በመደምሰስ ስኬታማ ድል መጎናጸፉም ታውቋል። በዚህ ውጊያ ሰባት የአየር ኃይል አባላትን ጨምሮ በርካታ የመከላከያ ሰራዊት አባላት ሙሉ በሙሉ የተደመሱ ሲሆን ከቀላል እስከ ከባድ ቁስለኛ የሆኑት የ104ኛ የአየር ወለድ ክፍለ ጦር አባላትም ወደ መሃል ሜዳ ከተማ ሆስ ሆስፒታል መወሰዳቸው ተረጋግጧል። ከዚሁ ጋር በተያያዘም ከሬማ ወደ መራ ቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረም አንድ መቶ አንደኛ አየር ወለድ ኮማንዶ ክፍል ጦር በአማራ ፋኖ ብሔራዊ ኃይል ኃይሎች መደምሰሱ ተረጋግጿል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና በልዩ ወታደራዊ መሪው በፊት አውራሪ ባዩ አልባቸው የተመራው ይህ ልዩ ኦፕሬሽን መነሻውን ሬማ ከተማ መዳረሻውን ደግሞ መራቤቴ ዓለም ከተማ በማድረግ በሁለት ተሽከርካሪ ተጭኖ በመንቀሳቀስ ላይ እያለም ቆምባ ቀበሌ በተባለ ቦታ በተወሰደ ጥቃት ሙሉ በሙሉ ተደምስሷልም የተባሉ የማራፋኑ ብሔራዊ ኃይል ደቡብ አማራ ግጥና አሳምነው እዝ አጼ ዘሪያ ቆኮር ከናደው ክፍለ ጦርና ከአፄ ይኩኖ አምላክ ክፍለ ጦር በተወጣጡ የልዩ ኦፕሬሽን አባላት አማካኝነት ትናንት አመሻሽ በተወሰደ በዚህ ልዩ ኦፕሬሽን ለወሬ ነጋሪ እንኳን ሳይቀር ሙሉ በሙሉ ተደምስሷል ሲል የውጊያውን ውሎ የተመለከተው የማራፋኑ ብሔራዊ ኃይል ደቡብ አማራ ግጥና ያሳምነው እዝ ህዝብ ግንኙነት ለሚዲያችን ገልጿል። የተወደዳችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም። በቀጣይ በሌሎች ዜናዎች እንዲሁም ጥቆሙ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።